ዛሬ ይሄንን የመሰለ ችክን ፍራይዝ አዘጋጀቻለሁኝ። እንዴት እንዳዘጋጀሁት ሙሉ አሰራሩን አብረን እናያለን። እኔ ግን ቤተሰቦቼ ከዛ በፊት ይህንን ዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር ኮሜንት ማድረጋቸውን እንዳትረሱ። የዚህ ችክን ፍራይዝ አሰራር ሙሉን ያ የተጠቀምኳቸውን ግባቶች አብረን እናያለን ማለት ነው። የእውነት በጣም አሪፍ ነው። ሰርታችሁ ሞክሩት። አሁን የሚያስፈልግልን ግብአቶች አብረን እናያለን ማለት ነው። ሁሉንም እዚህ ጋር አስተካክያለው። ስለዚህ በቅድሚያ አቸቶ ወይም ደግሞ ሶያ ሶስ ካለን እሱን መጠቀም እንችላለን። እኔ አቸቶ ተጠቅሜ ያለው። ከዛ የተፈጨ ዝንጅብል ግማሽ ማንኪያ፣ የተፈጨ ነጭ ሽንኩርት ግማሽ ማንኪያ፣ ካቻፕ እሺ ሁለት ማንኪያ ካቻፕ ጨምሬያለሁ እርጥብ ነገሮችን ጨምሬያለሁ እዚህ ጋር እዚህ ጋር ደረቅ ነገሮችን አሳያቸዋለሁ ወይም የጠቀምኳቸውን ቅመሞች የምናየው በመጀመሪያ እዚህ ጋር የተፈጨ በሽርክቱ የተፈጨ በርበሬ አለኝ እንደዚህ ላሳያቸው ወራም የተፈጨ በርበሬ አለኝ በርበሬ ጨው ቁንዶ በርበሬ ወይም ደግሞ ጥቁር ቅመም ምንድነው የምንለው በእኛ ቻሱ ነው ማለት ነው፣ ይሄኛው። ከዛ ኦርጋኖ አለን የቀይ ሽንኩርት ፓውደር አለን እዚህ ጋር ማለት ነው። እነዚህ ናቸው የጠቀምኳቸው ግብዓቶች ማለት ነው። እነሱን ጨምራለን። የቀይ ሽንኩርት ፓውደር፣ ኦርጋኖ፣ ቁንዶ በርበሬ ነጭና ጥቁር ስለሆነ እንደዚህ የሆነ ከራሱ ጨው በርበሬ ይሄኛውም ሽርክቱ በርበሬ ነው ማለት ነው። ከዛ እሱን ለዚህ በደንብ ተቀላቅለዋለሁ። እንደዚህ በደንብ ከቀላቀልኩት በኋላ በደንብ አድርጌ አጥቤ ያዘጋጀሁት ችክን ወይም ዳሮ እሱን ሱን አንጥቼ እጨምራለሁ ማለት ነው በደምብ ወደም ባርከ ማን ታረጋለ ወይ ተቀላቀለው ወይ ማለት ነው። በነገራችን ላይ በጣም ቀላል ቀላል አሰራር ነው። ማንኛውም ሰው ቤት ውስጥ ሊሰራ ይችላል ማለት ነው። እንደነገርኳችሁ እኔ ሶያ ሶስ ስለሌለኝ ነው አቸቱ የተጠቀምኩት ሎሚ መጠቀም እንችላለን። ግን ደሮም ሳተር ሎሚ ተጠቀም ያለው እኔ ማለት ነው ግን ማለት ነው እንትን ማለት ይችላላችሁ በርበሬውን መቀነስ ትችላላችሁ። እኔ እንዲያቃጥል ስለፈለግኩ ነው እንጂ በርበሬውን መቀነስ ትችላላችሁ። ላይክ ሼር፣ ሰብስክራይብ ግን ማድረጋችሁ እንዳትረሳው። እንደተለመደው አሁንም እንዳሳያቸው የምፈልጉትን ማንኛውንም ምግብ ኮሜንት ላይ አስቀምጡልኝ ማለት ነው። አሁን ይህን እንደዚህ ካረኩት በኋላ ለሰላሳ ደቂቃ በትንሹ ከዛ በላይ ብናቆየም ችግር የለውም ፍርጅ አስቀምጠዋለሁ። ከዛም በኋላ ደግሞ አብረን ከሰላሳ ደቂቃ በኋላ ተመልሰናል ማለት ነው። እዚህ ጋ እንደምታየት ፍኖ ዱቄት አለኝ። እናንተ የምፈልጉትን ያህል መጠን መጠቀም ትችላላችሁ። እኔ ግን ግማሽ ኪሎ ተጠቅሜ ያለው ማለት ነው። ከዛ እዚህ ጋ ነሻ ወይም ደግሞ የበቆሎ ዱቄት ታሽጎ የሚሸጠው ማለት ነው ይጠቀማል። ያው ሶስት የሾርባ ማንኪያ ተጠቅሜ ያለው ከዛ እዚህ ጋር ደረቅ ቅመሞችን እንጠቀማለን። ኦርጋኖ፣ እዚህ ጋር ሚክስ ቅመም አለ ግዴታ ግን አደለም። ያው ከዛ ቁንዶ በርበሬ፣ በርበሬ፣ ቀይ ሽንኩርት ፓውደር፣ ነጭ ሽንኩርት ፓውደር፣ ጨው በደንብ አድርጌ ይቀላቅለዋለሁ። እነዚህ ሚክስ ሚክስ አድርገዋለሁኝ። ቀዝቀዛ ውሃ አዘጋጅቻለሁኝ። በጣም ቀዝቃዛ ው በረዶ ሏለሁ ስታ የዚህ ደረጃ ፍሪዘር ውስጥ የነበረ ውሃ አለኝ ማለት ነው። እሱ እንጠቀማለሁ። በቅድሚያ ችክናችን እናመጣላኝ። በደንብ አድርጌ እላወሰዋለሁ እዚህ ውስጥ እንደዚህ በነገራችን ላይ ደሮን ስታጥቡ እንደዚህ መሰንጠቅ እንዳትረሱ። ይሄኛው ሰንጠቅ ሰንጠቅ ሰንጠቅ አድርጌዋለሁ፣ በቢላ ማለት ነው። እሱን አላሳየዋችሁም። እዚህ አሁን ውስጥ አስገባዋለሁ እንደዚህ። የቀሰቀሰ ውስጥ ከዚህ መልሼ በደምብ አርግ ያሁንም አዋህደዋለሁ ማለት ነው ከዱቄቴ ጋር ይሄ እንደዚህ ጨርሻለሁ። ዘይቱ መካከለኛ ግለት ላይ ሲሆን እንደዚህ የምፈልገውን ያህል ችክን በደንብ ሳላበዛ እጨምራለሁ ማለት ነው። ይሄው ደርሷል፣ እዚህ ላይ ደርሷል። ችክን ፍራይዛችን አሁን መብላይ ላይ ደርሰናል ማለት ነው። አንቺ ልጅ ግን ሆድ እያበዛሽ ነው እያላችሁ ነው። እና ለማንኛውም ሞክሩት፣ ገንዘብ ዝፏችሁ ረጅም ሰዓት አቆዩት፣ በተቻላችሁ አቅም ማለት ነው። እና እኔ የበላው ነው። እናንተ ደግሞ ላይክ አርጉ፣ ሼር አርጉ፣ ኮሜንት አስቀምጡ።